አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ቀደም ብለን እንዳየናቸውም እንደሰማናቸውም ወደ መዲና ጉዞ የሚያደርጉት ጀማዓዎች ናቸው። ከዚህ ከኢትዮጵያ ከአዲስ አበባ፣ ከተለያዩ አላ ኩሊሀል አሁን እኔ የምለው አሁን።

ይሄ ግን ሶላት ዓለን ነቢ አይደለም። ወንድምና እህቶች ምንድን ነው? በባቡርም ይሁን በመኪናም ይሁን በአውሮፕላንም ይሁን ስንጓዝ የሚደረግ ዱዓ አለ። እሱ ዱዓ አድርገዋል ወይ? እሺ አድርገዋል ብለን ንበል፣ ጥሩ እንጠርጥር። ከዛ ሁሉ ሰው ግን አንድ ሰው ተው የሚል የለም። ሽርክ እየተፈጸመ ብደርሱልኝ እንጂ ያ ጀደል ሑሴይኒ ድረሱልኝ ነው እየተባለ ያለ

የአይኔን ማረፊያ የአይኔን መረጋጊያ ያሏት ሶላት ናት። በሀገር በሀገር ውስጥ ሆነ ሽርክ፣ ወጣ ብሎ መዲና ሄዶ ሽርክ። ያሁሉ ብር ምን ምን አደረገ? ውሰዱ እንተ ብለው ይጮክና፣ አላህ እንኳ ውሰደን አይባልም። አላህ ጠቅላላ አላህ ሱብሓነሁ ወተዓላ ረስተውታል። ውሰዱን፣ መዲና ልምጣ እንምጣ፣ መዲና ምናምን ይባልና፣ ረሱል አልወሰዷቸውም። ለማንኛውም ስፖንሰሮች ምናምን ሰበብ ተደርጎ በስፖንሰሮች ሄዱ ሄዱ እነዚህ ሰዎች እዚህም እያሉ ሽርክ መኪና ውስጥ ሆነውም በጉዞ ላይ ሆነውም ሽርክ። አደጋ ቢመጣሁን ምን ምን ይባላል? አሁን እያሻረኩ እንዲህ ድረሱልኝ፣ እንዲህ ያርጉልኝ፣ እንዲህ ያርጉልኝ እየተባለ እሚኬደው አደጋ እኮ አለ። የአውሮፕላን አደጋ አለ፣ የባቡር አለ፣ የመኪና አለ፣ የመርከብ አናቅም። እኛ ወጥቶ ከመቅረት አላህ Subhanahu Wa Ta'ala ይጠብቀን እንጂ ስንት እየተጮኸ

ሚን ዱኒላህ ሱብሓነሁ ወተዓላ ከአላህ ሱብሓነሁ ወተዓላ ውጭ ያሉትን የሚጠራ ዘለዓለም እሳት ነው እየተባለ ብክነት፣ ጊዜያችን፣ ገንዘባችን፣ ጩኸት። እስክዚህ ጋ አንድ ዓሊም የለም ከናንተ የሚጓዝ አላህን ፍሩ የሚል የለም። እኔ አልሐምዱሊላህ አላህ ሱብሓነሁ ወተዓላ ይወፍቀኝ። መጀመሪያ መካ ነው፣ እሱ ነው መቶ ሺህ ሶላትም ያለው እሱን ይወፍቀኝ። ከዛ በኋላ ግን እሱና

እንደ ልባቸው እንዳይሆን እኮ ነው። እዛ ሆኖ እንዳያሻርቁ በርቀትም ሽርክ ነው። እዚህ እያሉም ሽርክ ነው። በጉዞ ላይም ሽርክ ነው። እዛ ሄደውም ሽርክ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን ትንሽ እንኳን እስኪ ፈሪሃ አላህ የለም። መሐከላችሁ፣ ዚክር እኮ አለ። በመኪና ላይ፣ በባቡር ላይ ስትጓዝ፣ በምትሄዱበት በማጓጓዣ ስትሄዱ የሚደረግ ዚክር እኮ አለ። እዛ ዚክር፣ አላሁመ ሰሊ ለምን አትሉም? በየግላችሁ ለምን እዚህ ድረሱልኝ፣ ብስ ድረሱልኝ እንጂ አጀደል ሁሰይን አይኔ ማረፊያ ምናምን። እናቱ እንደሱ የመሰላል ወለደች በቃ አለቀ። እኮ ሪሳላቸው ሱናቸው መከተል ነው ዋና ከኛ የሚጠበቀው። ተከትለን በቃ ያች እዛ ሄዶ ካላሻሮኩ ይላል፣ እዛ ሄዶ ካልገባሁ ይላል። በሹርጣ ይመታል፣ ይከለከላል። ጉድ ተመት ሐጁክ ሐጅህን ሞልተው ሄድ፣ መካ ነበርክ። አሁን እዚህ ጋር ረካዓቴን ሰግደህ መሄድ ነው እንጂ በቃ እንደዚህ ብለው ካሜራ ደቅ ነው ምናምን ጅላጅል ሽርክየ ለማድረግ ካሜራ ያስፈልጋል። ተውሒድ የሚያስተምሩ መስሏቸው አሉ። የሱና ወንድሞቻችንም እዛ ሂደው ትክክለኛ ስነስርዓቱ የሚያስተምሩ ከዋሃብያ ጀርባ አንሰግድም እያሉ፣ አቡበከር የጫቱ እና የሽርክ ዶክተር ሂደ ከማንሰገደታ የውሃብያ ካላችሁ እኮ መካም መዲና አለመሄድ እኮ ነው የውሃብያ ነው አንሰግድም እራሳችሁ ስም ለጥፋችሁ? ተመልሳችሁ ደግሞ ተከተላችሁ እየሰገዳችሁ እዛ እየሄዳችሁ ዘምዘማችሁ እየጠጣችሁ እየሰገዳችሁ ፈርዳችሁ፣ ምንድን ነው ይሄ? የሙናፊቅ ባህሪ ሙልጭ ልጭ የአሳ ባህር ማለት እንዲህ መሆን አይጠበቅም። እና ወንድማችን ሙዓዝም አላህ ይዳይስተ ተውሂድ ተውሂድ ተውሂድ መማር የግድ የተውሂድ አገርን ሽርክ የተላኩበት መካ፣ ዳዋ ያደረጉበት መካ ለተውሂድ የሞትበት መዲና ሄዱ። ትተውልን የሄዱ ግን የማይሞት ቁርአን እና ሐዲስ አለ፣ ኢላዩም አልቂያማ። እሱን ይዘን ከምንከተል ይልቅ በሽርክ መጮህ ስራችን ማበላሸት፣ ኡማውን ወደ ሌላ ሽርክ መምራት። አደራ አደራ፣ ተግበል ተውበት አድርጉ፣ ስራዎቻችሁ አታበላሹ። ራሳችሁ ሽርክ ከገባበት ስራ ለምን መቶ ሺህ ሐጅ አታረግም? ለምን መቶ ሺህ ጊዜ እንትን አታረግም? ተበላሽ በቀ